ሰራተኛዋ አደይን ዛሬ የሚጀላችሁ መጥቻለሁ። የአደይና የሊዱ ጉዳይ እምን ደረሰ እያልን በጉጉት ስንጠብቀው የነበረው እንግዲህ ናኦል አግቷታል አደይንም ማለት ነው። በዛም ያገታት አደይን ለምንድን ነው አደይ እንትና ሊዱን ልታዲናት፣ እንደዚሁም ደግሞ እየፈለገቻት ስለነበረ በዛው እሷንም አግኝቶ አግቷታን ማለት ነው። ለባለ ሀብት እሸጣችኋለሁ፣ ልብሳችሁን በደንብ ልበሱ እያለ እያስፈራራ እና እያስጨነቃቸው ነበር። አደይን እና ሊዱን ማለት ነው። ናኦል ናኦል እንግዲህ ፍቅር ናት ያመጣችው ቤት ውስጥ ማለት ነው። ይህንንም ደግሞ ያመጣችው እንደዛ እንትን ያለችው አደይን ከራቅ አርጎ ወይም ደግሞ ለምለምን ራቅ አድርጎ እንዲያስወጣላት ከዚህ ቤት ወጥተው እንዲሄዱልኝ ነው የምፈልገው ብላ እሱን አምጥተው ነበረ። እሱ ደግሞ የሰራው ስህተት ምንድን ነው? ሊዱን ነው ሊዱን አግቷት ነበረ። ከሊዱም አልፎ ደግሞ አዴይን እንዳገታት እየተመለከትን ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ አዴይ ሰራተኛ አዴይን ክፍል ሀምሳ አንድ ይዤላችሁ መጥቻለሁ። የሊዱና የአዴይ ጉዳይ ምን ላይ ነው የደረሰው እያልን በጉጉት ስንጠብቀው ሀምሳ አንድን እንግዲህ ሊዱ ወደ ቤቷ መጣለች። እንትናም ባርኪም ደስ ብሎታል አዴይ በመምጣቷ እንደዚሁም ደግሞ ሊዱ በመመለሷ፣ አልሞተችም ብሎ እህቱ አምኗል ማለት ነው እንትንም ዴቭ ዴቭ እንግዲህ በጣም እንትን ብሎ አዝኖ ነበር ማለት ነው። ህት ሙታለ እያለ እንዳልሞተች ማይተን ነበር። ለምለምም ደግሞ አዴይን እፈልጋታለሁ፣ እኔም ደግሞ አዴይን መፈለግ አለብኝ እዚህ አልቀመጥም ብላ ነበረ። ቤዛም ደሞ አዴይን የት ብለሽ ነው የት የምትፈልጋት የአዴይ እንግዲህ የአዴይ እንትን አንቺ ላይ እንዳይሆን በስተመጨረሻ አድብሽ ብትቀመጪ ምን ይመስልሻል? እያለች እየነገረቻት ነበር ማለት ነው። ባርኮቴ እና እንትና ፊቱ ነው ማለት ነው ውዶቼ። በዛ የተነሳ እየተጣሉ እና ነኦልም እንደዚሁ እየተናደደ እየተበሳጨ እንዴት ሊለቃቸው እንደማይችል እየተናገረ ነበር ማለት ነው። አደይ እና ሊዱ እንግዲህ ምንድን ነው ማድረግ ያለብን? ከዚህ ማምለጥ አለብን፣ ሊዱ ትላታለች ማለት ነው። ሊዱም ደግሞ እንዴት ብለን በየትስ ብለን ነው የምናመልጠው? እኔ እማውቀው ሰውም የለኝም። አደይም ደግሞ ለኔ ተይወሱን እያለች እንግዲህ ያስፈቷቸው አደ እና አንትና ማን ነበረ? ንጉስና ደመቀናቸው ማለት ነው። ከዚህ በፊት እንደዚህ አይተ እንዳያችሁት ደመቀና ንጉስ በጣም ተረብሾ ነበር ማለት ነው። እንደዚሁም ባርኮቴ በአንተ ምክንያት፣ አንተ ነህ እንደዚህ ያደረካቸው እንጂ እነሱ አይወጡም እያለ አንታግተሃቸው ነው ምናምን እየተባለ ነበረ እሱ ግን እነሱ ግን አላገቷቸውም። ያገቷቸው ናኦል ነበረ። ናኦልም ደሞ አሁን በጥፊ ያዋከቡት ነበረ። ሊዱም ደግሞ ለወንድሟ ለዴቭ እኔ ራሴ ነኝ ከቤት ወጥቼ ስላስፈራራቸው ማለት ነው እኔ ራሴ ነኝ ከቤት ወጥቼ እንደዚህ ያደረኩት ትላለች። ሊዱም የጠፋሁት እንጂ ናኦል ምንም አላደረገኝም ትላለች ማለት ነው። ናኦል እንግዲህ ምንም አላደረገኝም ያለችው ምክንያት ምንድን ነው? ያው እሱ ስለ አስፈራርቶ ስለሆነ ወሰዳቸው። ምንም ልታደርግ አትችልም። ልዩና አደይ እንግዲህ ታግተዋል ማለት ነው። ተታገቱበት ወጥተው ውድ ቤተሰቦቼ ከታገቱበት ወጥተው አሁን ወደ ቤት መጥተዋል ማለት ነው። አደይ እና ሊዱ ማለት ነው እንግዲህ ደስ ብሎታል ማለት ነው። በዚህም ደግሞ ፍቅር ጋር እየተማጎተች ነበር ማለት ነው። ፍቅርም ደግሞ እንዴት ሊሆን ቻለ? እንዴትስ ሊወጡ ቻሉ? ይሄ የማይረባ ለምንድ ነው እንደዚህ ያደረጋቸው እያለች እየተበሳጨች ነበር ማለት ነው። ቆጭቷታል። አሁን ቆጫት ምንድ ነው አደይ እናንትና ለምን ወጡ እያለች ነው ማለት ነው። ፍቅር ፍቅር የተናደደችው ምንድን ነው አደይ በመውጣቷ እሷ የምትፈልገው አደይን ከዚህ ራቅ አድርጎ የሚያወጣላት ነበረ በቀጣይ ደግሞ የፍቅር ተራ ነው ማለት ነው ለምለምንም ይፈልጋል በነገራችን ላይ ያው ፍቅር እንዳዘዘችው ነው እሱ ማንኛውም ነገር ሰው እንዳዘዘው ነው የሚሰራው ማለት ነው በቀጣይ ደግሞ የምናየው ይሆናል ማለት ነው ይህንንም ማድረግ የያዘው ያው በፍቅር ምክንያት ነው ፍቅር አምጥታ እዚህ ቤት ባታስገባው ኑሮ ሊዱና እንትና አይታገቱም ነበር፣ ውድ ቤተሰቦቼ። አሁን ላይ ደግሞ እንዲታገቱ ማያይተናል ማየት ትችላናል ማለት ነው። በቀጣይም ደግሞ እኛ የምናይ ይሆናል ማለት ነው፣ ውድ ቤተሰቦቼ። እንደዚህ ናኦልም አንተ ለምን እንዳገትካቸው ተነግረናለህ እያለ እንትና ባርኮትና እንትና እየጠየቁት ነበረ? እሱ ግን ሊናገር አልቻለም ማለት ነው። ለምን እንዳገታቸው ምናምን አልተናገረም ማለት ነው። የተናገረችውም ሊዱ እኔ በራሴ ፍላጎት ነው ከቤት ወጥቼ የሄድኩት፣ ስለዚህ እሱ ደግሞ ምንም የሚያውቀው ነገር የለም፣ ነጦ ግን አትጠይቅ እያለችው ነበር ዲያዊትን ማለት ነው። እሱም ደግሞ ዲያዊት ያው ዴቭ ማለት ነው ሁለት እሱ እንዳለው በነገራችን ላይ ኤላ እና ለምን ለምን ተጨቃጭቁ ለምን ተጨቃጭቁ አንቺ አዴ እያለ እት ነበር። አዴ ትመጣለች። ስለዚህ እኔ ለጓደኛዬ እሞትላታለሁ። ጓደኛዬ ጠፍታ መቀመጥ አልችልም። ከፈለጋችሁ እናንተ ተቀምጣችሁ እዩ። እኔ ግን አዴይን ከየትም ፈልጌ አመጣታለሁ እያለች ነበር ማለት ነው። አሁን አዴ ወደ ቤቷ ተመልሳለች ማለት ነው። ውድ ቤተሰቦቼ ቤዛ ጋ ተጨቃጭቀው እየተደባደቡ ነበር። አዴና ቤዛ ማለት ነው። ቤዛ እንግዲህ ያው በርኮቴ አደይ ስለሚወዳት እንዴት ወደርካት የማለቱ ነገር ግራ አጋብቷታል ማለት ነው። ለምንስ ሊወዳት ቻለ? እንዴት ነው የሚወዳትስ? እያለች በጣም በአደይ በጣም ነው የሚቀኑት። በነገራቸው ላይ ፍቅርና እንትና ቤዛ ማለት ነው። አሁን ተራው ደግሞ የፍቅር ነው። በቀጣይ ፍቅር ናት ጉርጓድ የምገበው ማለት ነው። ውድ ቤተሰቦቼ እንደዚህ የምታደርገው ለምን እንደሆነ ባላውቅም አዴይ ውድ ቤተሰቦቼ በጣም ለተዚህም ሊዱ እንግዲህ በጣም ታሰቃያት ነበር። እንዳየ ነው በጣም ስቃዩዋን ነበር የምታበላት። አሁን እሱን እሱን አልፋ ወደ ራሷ ተመልሳለች ማለት ነው። ቀጣይ ላይ ደግሞ የምናየው ይሆናል ማለት ነው። እንደዛ እንኳ አድርጋቶች ሊዱ አብራ ከፍቅር ጋር ብዙ ነገር ታሰቃያት ነበር አዴይን። ግን እሷ ስጠፋ ግን አዴ የኔ ምስኪን ማለት ነው ፈልጋ አንጊንታው ወደ ቤት አምጥታታለች። ዳዊትም ደግሞ ደስ ነው ያለው ዴቭ ማለት ነው። ዴቭ በጣም ደስ ብሎታል። ይሄ የተፈጠረው በአንቺ ምክንያት ነው እያለች ለ ለምለምም እየተጣላይ ነበር ማለት ነው ለእናዴ ሊዱም ደግሞ እንግዲህ አዴጋ አይዋደዱም ነበር እንደምታውቁት። አሁን ላይ ግን በጣም ትወዳታለች፣ ወዳታለች ማለት ነው። ይህንንም ያደረገችው አዴይ መልካምነቷን ተናዳ እንዴት እንደዚህ ያደርጋታል፣ በተልካሻ ነገር ሊዱን እንደዜማ መሞትም የለባትም በዛ ላይ ለዴቭ ብላ ማለት ነው። አዴይ ያደረገችው ለዴቭ ብላ ነው ማለት ነው። ዴቭ እንግዲህ ለአዴይ አፍቃሪዋ ነው ማለት ነው። ባርኮቴም አፍቃሪዋ ነው። እነሱ እንግዲህ አዴይ ለአንዲት ሰራተኛ ብሎ እኔን እየጠላኝ ባልሆነ እያለች ነበረ እንትና ማለት ነው ቤዚ ቤዚ እንግዲህ ከአዴይ ጋር አይጥና ድመት ሆነዋል አዴይ ደግሞ በጥፊ ትመታታለች ማለት ነው ቤዚም እንደ እንዴት ትመችኛለሽ ምናምን በማለት እኛ ሰራተኞች ግን እንዴት አንማታም እንዴ ጋይስ ክብራችንን ማስጠበቅ አንችልም እንዴ እንችላለን መብት አለን ስለዚህ አዴይ እንግዲህ ለምን በተብቺ ብላ ቤዛ ቀውጠዋለች ማለት ነው። ይህንን ያደረገችው ለምንድን ነው? እሷ የትስናረጃ ማለት ነው ማለት